የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ምርሶቹ እናስደምጣቸዋለን። ሁለት ትሪሊዮን ብር በጀት ሊጸድቅ ነው። የደሞዝ ግብር ሊቀነስ መሆኑ ተነገረም። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ።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 የሚኒስትሮች ምክር ቤት ዛሬ ባካሄደው 47ኛ መደበኛ ስብሰባ የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ተወያይቶ ወደ ሁለት ትሪሊዮን የሚጠጋ በጀት እንዲጸድቅ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 ተዘጋጅቶ የቀረበ ስለመሆኑም አስታውቋል። በዚሁ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍእና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ ሁለት ትሪሊዮን የሚጠጋ በጀት ለምክር ቤቱ መቅረቡን ገልጿል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማዕከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። በተጨማሪም ምክር ቤቱ በስታርታፕ ረቂቅ አዋጅ ላይ ውይይት ያደረገ ሲሆን የስታርታፕ ምህዳርን በመፍጠር ስታርታፖች ሰዎች የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ መቅረቡን ገልጿል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የደሞዝ ግብር ሊቀነስ መሆኑ ተነገረም። የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ አሰናድቻለሁ ብሏል። ከገንዘብ ሚኒስቴር ያገኘነው መረጃ እንደሚያሳየው በደሞዝተኛውም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ ተሰናድቷል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ መደረጉን ሰምተናል። የኢትዮጵያ ሰራተኞች ኮንፌዴሬሽን እና ሌሎችም ጉዳይ የሚመለከታቸው ባለሙያዎች በተለይ ቋሚ ደሞዝተኛው የኑሮ ጫናውን ለመቋቋም እንዲችል የሚቆረጥበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቅ መቆየታቸው ይታወሳል። ባለሙያዎች የደሞዝ የገቢ ግብር ይሻሻል ሲባል ምን ማለት እንደሆነ ኢትዮጵያን ከጎረቤት ሀገራት ጋር በንጽጽር ይናገራሉ። የኢትዮጵያ ብርና የኬንያ ሽልንግ ከዶላር አንጻር የምንዛሬ ዋጋቸው እኩል ነው። በኢትዮጵያ ከ600 ብር ጀምሮ የሚያገኝ ደሞዝተኛ የገቢ ግብር ይቆረጥበታል። በኬንያ ደግሞ የገቢ ግብር የሚቆረጠው ከ24 ሺ ብር ደሞዝተኛ ጀምሮ ነው። በኢትዮጵያ ደሞዙ ከ10900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት፣ በኬንያ ከ800 ሺ ብር ደሞዝተኛ ጀምሮ ነው 35 በመቶ የገቢ ግብር የሚቆረጥበት። የገንዘብ ጣሪያ ገደብ ሳይኖር መጫረት የሚችሉበት መመሪያ ወደ ስራ ገባ። የኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒትና የሕክምና መሳሪያዎች የግዢ አፈጻጸም መመሪያ ተግባራዊ ማድረግ መጀመሩን አስታውቋል። የሀገር ውስጥ መድኃኒት አምራቾች አቅማቸው እስከፈቀደ ማምረት ይችላሉም ተብሏል። ይህም የሀገር ውስጥ መድኃኒት አምራቾችን ለማበረታታት ያለመ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ገልጸዋል። ከዚህ በፊት ለመድኃኒት ግዢ ከ200 ቀናት በላይ ጨረታው ይቆይ ነበር ያሉት ዋና ዳይሬክተሩ በአዲሱ መመሪያ መሰረት ለሀገር ውስጥ ተጫራቾች 15 ተከታታይ ቀናትና የዓለም አቀፍ ተጫራቾች ደግሞ በ21 ቀናት ጨረታቸውን ማቅረብ የሚችሉበት ሂደት መፈጠሩን አንስተዋል። ብዙ ተጠቃሚ የሌላቸው ነገር ግን አስፈላጊ የሆኑ መድኃኒቶችን በተለይ ደግሞ አንዳንድ የካንሰር መድኃኒቶች ብዙ አምራቾች ስለማይኖራቸው ከሌሎች ሀገራት ጋር በመሆኑ የጥምር ግዢ መፈጸም እንደሚቻልም በመመሪያው መቀመጡን ገልጸዋል። በመመሪያው መሰረት ከሌሎች ሀገራት ጋር የጥምር ግዢ መፈጸም፣ የህክምና መሳሪያዎችን በሊዝ አማራጭ መግዛት፣ የኤሌክትሮኒክስ ልዋጭ ሀራጅ እንዲሁም በኮንትራት ማምረት እንደሚቻል ዋና ዳይሬክተሩ ተናግረዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምር ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ትናንት ሐሙስ ግንቦት 28 2017 በሕዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። ጥያቄ ካቀረቡት አንዱ የሆኑት የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና የኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራ እና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉም ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳሌን ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉም አስተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን መልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። የአዋጁ መሰረዝ እያነጋገረ ነው። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ ተሰረዘም። ድንጋጌው በትላንትና ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይኸው አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አስነስቶ እንደነበር ይታወሳል። የጠቅላይ ሚኒስትሩ ጸሐፊ በድብቅ ሴቶችን ይቀርጹ እንደነበር በመታወቁ ከስራ ተሰናበቱም። የኒውዚላንድ ጠቅላይ ሚኒስትር ክሪስቶፈር ሉክሰን በድብቅ የሴቶችን ፎቶና ቪዲዮ በማንሳት እንዲሁም የኦሲብ ሰራተኞችን በድምጽ በመቅረጽ ተከሰው ስራቸውን ለቀዋል። የሉክሰን ምክትል ዋና የፕሬስ ሴክሬታሪ ማይክል ሮብስ ለጎዳኋቸው ሴቶች ልባዊ ቅርታ ጠይቃለሁ ብለዋል። ክሱ ይፋ የሆነው አንዲት የኦሲብ ሰራተኛ የፎርብስ ስልክ እርሱ መታጠቢያ ቤት ውስጥ እያለ ድምጽ ሲቀዳ እንዳስተዋለች ተናግራለች ሲል የሀገር ውስጥ የዜና ድረገጾች በዚህ ሳምንት መጀመሪያ ላይ ዘግበዋል። ስልኩ ተጨማሪ የሴቶች ፎቶዎችና ቪዲዮዎች እንዲሁም የግብረ ስጋ ግንኙነትን የሚያሳዩ የድምፅ ግጂዎችን ይዟል። በጂም ውስጥና በሱፐርማርኬት ውስጥ የሴቶች ምስሎች የያዙም ተገኝተዋል። እንዲሁም በቤታቸው ውስጥ የነበሩ አራት የሴቶች ቪዲዮ ቀረጻ የተገኘ ሲሆን ምስሉ በመስኮት ላይ የተወሰደ ይመስላል። ጠቅላይ ሚኒስትር ሉክሰን የሰራተኛቸው የፎርብስ ጉዳይ ፍጹም አስደንጋጭ ሆኖ እንደሆነባቸውና ሴቶችንም ሆነ ማንኛውንም ሰው የደህንነት ስሜት እንዳይሰማው ለሚያደርጉ ማናቸውም ባህሪ ምንም ትግስት እንደሌላቸው ተናግረዋል። የኒያዘኔታ እነዚህን ውንጀላዎች ላነሱትና በዚህ ሰው ድርጊት ምክንያት ደህንነት ላጡ ሴቶች ነው ሲሉ ጠቅላይ ሚኒስትሩ ፎርብስ ስራውን ከለቀቀ ከአንድ ቀን በኋላ ሐሙስ ዕለት ተናግረዋል። ፖሊስ ባለፈው ሐምሌ ወር ከዌሊንግተን የወሲብ ንግድ ላይ ከተሰማራች ሴት ደንበኛዋ ስልኩ ላይ ስለተገኙት ፎቶዎች ቅሬታ እንደደረሰው ገልጿል። ነገር ግን ጉዳዩን ለፍርድ የሚቀርብበት ደረጃ አላሟላም ብሎ ወስኗል። ፎርብስ የወሲብ ሠራተኛዋ የድምፅ ሚስጢሩን ካገኘች በኋላ የስልኩን የኢለፍ ቃል መስጠቱ ተዘግቧል። ከሌሎች የወሲብ ሰራተኞች ጋር ተመሳሳይ በርካታ የድምፅ ግጂዎችን እንዲሁም በመሳሪያው ውስጥ ፎቶዎችንና ቪዲዮዎችን አግኝታለች። በወቅቱ ፎርብስ የማኅበራዊ ልማት ሚኒስትሩ ሉዊዝ አፕስተን የፕሬስ ጸሐፊ ነበር። በካቲቶሪ ጠቅላይ ሚኒስትሩ ሉክሰን ተጠባባቂ ምክትል የፕሬስ ጸሐፊ ሆኗል።